ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ። ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሰማዊ ትግል የኢሮብ ብሔረሰብ ህልውና ማዳን ባለመቻሉ ትንታግ ጀግኖች ወጣቶች ልምድ ያላቸው የህዝብ ልጆች ለኢሮብ ህዝብ ህልውና ለማረጋገጥ ለማስቀጠል የህወሀትን አካል በመሆን ኢሮብ ዋዳ፣ ኢሮብ ሬዚስታንስ አርቢ በሚል የትግል ስም ጠመንጃ ታጥቀው ትግል ለማድረግ ነፃ መሬት እንደወረዱ ታውቋል። የኢሮብ ህዝብ እስከዛሬ ከህወሀት ጋር ሆኖ ያደረገው ትግል በራ የራሱ ማንነትና በህልውናው ላይ ከንቱ ትግልና ጊዜ እንደነበር ይናገራሉ። በዚህም ጉዳይ ዜና ትንታኔያችን አካተናል። ራሳችንን መከላከል እንድንችል ነበር ነገር ግን አላደረግነውም ሲሉ ብርጋዴር ጄኔራል ፍስሃ ኪዳኑ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የሰላም ጸጥታ ቢሮ ኃላፊ የሆኑ ብርጋዴር ጄኔራል ፍስሃ ኪዳኑ በአፋር ክልል መንግስት የተነሳው ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ ይህ በእንድህንድ አይነትም ዝግጅት የለንም ብለዋል። በዚህም የዜና ትንታኔያችን አካተናል። በጉልበት ይመለሳል ሲሉ ጄኔራሉ ተናገሩ። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጥለቀልቅ የሚችል ግጭት ሊፈትር ይችላል በሚል ተፈርቷል። በእርግጥም በአሁኑ ሰዓት ሚጢጢዋ የወደብ ከተማ ላይ ያነጣጠረው ውጥረት ከሯል። ኢሳያስ ላለፉት 30 ዓመታት ዙር ብለው ያላዩት አሰብን አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያ አሰብ ከስህተት ያጣሁት የራሴ ግዛት ነው ስትል ታሪካዊ ከትርክት እያጣቀሰኝ ትናገራለች። በዚህም ጉዳይ በሰፊ የዜና ትንታኔ ችን አካተናል። ቆይታቸው የምትሰሙት ይሆናል። አንድ የፖለቲካ ቡድን ውሳኔ ብቻ የባህር በርን ማጣት አንገብጋቢ ነው ይላሉ። በአንድ ወት ኢትዮጵያ መንግስት፣ ከህዝብ ፍላጎት ሳይኖረው አንድ የፖለቲካ ቡድን ውሳኔ ብቻ የባህር በርን ያህል ለዘርፈ ብዙ እድገት ወሳኝ አበርክቶ ያለው ሀብትን መንፈግ አንገብጋቢ ነው ሲሉ በአሶሳ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ዲን እና ተመራማሪ የሆኑት ዶክተር አበበ አኖ ገልጸዋል። ኢትዮጵያ የባህር በር እንዲታገኝ የሚደረገው ጥረት መሰረታዊ ጉዳይ መሆኑን አጽንዖት ሰጥተው ገልጸውታል። በዚህም የዜና ትንታኔያችን አካተናል። ሐማስ ካዛኪስታን የአብርሃም ስምምነት ተብሎ የሚጠራው ለመቀላቀልና ከእስራኤል ጋር ያላት ግንኙነት ለማጠናከር መወሰኗን በጽኑ አወግዟል ሐማስ ዛሬ ባወጣው መግለጫ ካዛኪስታን እርምጃ እስራኤል በጋዛ ውስጥ ፍልስጤም ህዝብ ላይ እየፈጸመች ያለው የዘር ማጥፋት ወንጀል ለማርበስበስ የሚደረግ ሙከራ ነው ሲል ገልጾታል። በዚህም የዜና ትንታኔዎችን አካተናል። ቆይታቸው የሚሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ አንድ ጄኔራል አሰብ በጉልበት ይመለሳል ሲሉ ተናገሩ። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ እስካደረገው መላ ቀጠናው ሊያጥለቀልቅ የሚችል ግጭ ሊፈጥር ይችላል በሚል ተፈርቷል። በእርግጥም በአሁኑ ሰዓት በሚጢጥ የወደብ ከተማ ላይ ያነጣጠረ ውጥረት ከርሯል። ኢሳያስ ባለፉት ሰላሳ ዓመት ዞር ብለው ያላዩትን አሰብ አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያ አሰብ በስህተት ያጣሁት የራሴ ግዛት ነው ስትል ታሪካዊ ከትርክት ጋር እያጣቀሴ ትናገራለች። በዚህ መካከል ግን ፕሬዚዳንት ኢሳያስ አሰብ ሲሉ አስመራል እንዳያጡ የተሰጋ ሁኔታ ተፈጥረዋል። ከሰሞኑ አሰብ በተመለከተ ጠንካራ አስተያየቶች እየሰጡ የሚገኙ ጄኔራል ባጫ ደበሌ ኢሳያስ አሰብን ሊጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ተናግረዋል። ጄኔራሉ ሻቢያ ድግ ከሆነ ኤርትራ ህዝብ አብራኪ ወጣ ሰይጣን ሲሉ የገለጹ ሲሆን ኢትዮጵያ ላይ ፈጸመችውን አሻጥሮች በዝርዝር አንስተዋል። አሰብ አሰብ የምንለው አሰብ ለኢትዮጵያ ስለሆነች ነው ያሉት ጄኔራሉ በተንኮል እና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናል። ያን የተናገራችሁት የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ብለዋል። ስልጣን ላይ ያለው የዚህ ትውልድ አካል በጠቅላይ ሚኒስትሩ የኢትዮጵያ ሕዝብ በዚህ ተግባብቷል ብለዋል። ጥያቄው አሰብ የኛ ነው የሚል አይደለም፣ እንዴት ነው የምንመልሰው የሚለው ነው ሲሉ የሚቀጥሉት ጄኔራሉ ባጫ ደበሌ ይበንድህ እንዳለ ሲሉም ያብራራሉ። ስለዚህ አዎ በጉልበት የወሰዳችሁትን በጉልበት የወሰዳችሁትን ደግሞ በጉልበት ይመለሳል። ነገር ግን በጉልበት ለመመለስ አንሄድም፣ ይልቁንም ጉልበት ከሚሄድ ብንተባበር ይሻላል ብለዋል። ሻቢያን ወርቅ ህዝብ፣ አሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል ሀገር ውስጥ አጭቆ ጎብኝ የሌለው ሙዚየም አድርጎ መቆየት አይችልም በማለት ሻቢያን አስጠንቅቀዋል። ጄኔራሉ ከዚህ ቃለ መጠይቃቸው ሌላ ያነሱ ጉዳይ ሻቢያ በአሁኑ ሰዓት ኢትዮጵያ ውስጥ የፖለቲካ እያደረገ ያለው እንቅስቃሴ በተመለከተ ሲሆን ሻቢያ የውስጥ ኃይሎችን ማስታጠቅ እንደውም የጠየቁት ሲሆኑ፣ የአካል ሆነ የጊዜ ጉዳይ ነው፣ ራሳችን እንከላከላለን ብለዋል። እንዴት እንደምንዋጋ ኤርትራ ያውቁናል ሲሉም አክለዋል። አሰብ የኛ ነው ስንል ኤርትራ መንግስት ሉዓላዊነት መዳፈር ነው ይላል ሲሉ ያስታወሱት ጄኔራሉ ለኤርትራ መንግስት አንድ ጥያቄ አንስተዋል። ይህ ማለት እናንተ ኤርትራ ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ እየመታችሁ የኔን አተምታ እንደማለት ነው ብለዋል። ኢትዮጵያ ውስጥ ገብታችሁ ስታወኩ ኢትዮጵያ ምንም አላለችም። የኢትዮጵያ ሉዓላዊ ደፍራችሁ እናንተ ሉዓላዊ የት ነው ያለው? ኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት በማለት ለሻዕቢያ ማስጠንቀቂያም ሰጥተዋል። አንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ማጣት አንገብጋቢ ነው ሲሉ አንድ ተመራማሪ ተናገሩ። በአንድ ወት ኢትዮጵያ መንግስት ህዝብ ፍላጎት ሳይኖረው በአንድ የፖለቲካ ውሳኔ ብቻ የባህር በርን ያህል ለዘርፈ ብዙ እርገት ወሳኝ በርክቶ ያለው ሀብትን መንፈግ አንገብጋቢ ነው ሲሉ በአሶሳ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ የሆኑት ተመራማሪ ዶክተር አበበ አይኖ ተናግረዋል። ኢትዮጵያ የባህር በር እንዲታገኝ የሚደረገው ጥረት መሰረታዊ ጉዳይ መሆኑን በአጽንኦት ገልጸው ኢትዮጵያ የራሷ የሆነ የባህር በር ከነበራቸው ቀደምት ሀገራት መካከል እንደነበረች ቻንስ አውስተዋል ከነበራት የባህር በር በተለያዩ ዓለም አቀፋዊ ጋር በንግድና ጉብኝት እንዲሁም ከሌሎች ስራዎች ጋር በጥብቅ ቁርኝነት እንደነበራቸው አስታውሰዋል። ይህም ታሪክ እንደሚመሰክርም አስረድተዋል። ነገር ግን ከዚህ ቀደም በነበረው ፖለቲካ ሁኔታ በተፈጸመ ታሪካዊ ስህተት የነበረ ባህር በር እንዲታጣ መደረጉ አስቆጭም አሳዛኝ መሆኑን ተናግረዋል። በአንድ ወቅት ኢትዮጵያ መንግስት ህዝብ ፍላጎት ሳይኖረው በአንድ የፖለቲካ ቡድን ውሳኔ ብቻ ባህር በርን ያህል ለዘርፈ ብዙ እድገት ወሳኝ አበርክቶ ያለው ሀብትን መንፈግ አንገብጋቢ ነው ሲሉ ቁጭታቸውን ተናግረዋል። በተጨማሪም ቁጭት የሚፈጥረው ደግሞ ከለውጡ በፊት ለበርካታ ዓመታት ባህር በር ጥያቄ በመንግስት ደረጃ ጆሮ ዳባ ልበስ መባሉ ነው ይላሉ። የሆነ ሆኖ የባህር በር የተወሰደባትም ሆነ ምንም እንዳልተፈጠረ ዝም የተባለበት ሁኔታ ቢያስቆጭም በለውጡ መንግስት የኢትዮጵያ የባህር በር ማግኘት እንዳለባት ታምኖ አሁን ጥረት መጀመሩ ተገቢ ነው ማለታቸውን ተናግረዋል። ኢትዮጵያ የነበራት ተቀምታ ከቀይ ባህር በቅርብ ርቀት ላይ ሆና ከግዙፍ ኢኮኖሚ ባልተቤት ሆና በከፍተኛ ቁጥር ያለው ህዝብ ላይ የበይ ተመልካች ልትሆን እንደማይገባ አብራርተዋል። ስለሆነም የራሷ ግዛት አሳማኝ ባልሆነ ምክንያት ያጣችው ሀገር መሆኗን የሀገራት መሪዎችና የዓለም ዓለም አቀፋዊ ማህበረሰብ ተገንዝቦ እንዲያግዝ ሁላችንም የሚጠበቅንም መወጣት ይገባናል ብለዋል። ኢትዮጵያ ህዝብም የባህር በር ለበለጸገች ሀገር አስፈላጊ መሆኑን ተረድቶ የሚጠበቅባትን ሀላፊ መወጣት እንዳለባትም አመላክተዋል። እራሳችንም መከላከል እንችል ነበር ነገር ግን አላደረግነውም፣ ሲሉ ብርጋዴር ጄኔራል ፍስሃ ኪዳኑ ተናገሩ። የትግራይ ክልል ጊዜ አስተዳደር ሰላም ጸጥታ ቢሮ ኃላፊ የሆኑ ብርጋዴር ጄኔራል ፍስሃ ኪዳኑ በአፋር ክልል መንግስት የተነሳው ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ ይህ በእንዲህ አይነት ዝግጅት የለንም ብለዋል። ጄኔራሉ በአንጻሩ የአፋር ኃይሎችም የሀራ መሬት ኃይሎችም ተደጋጋሚ ትንኮሳ እያደረጉ ነው፣ ሲሉ ከሰዋል። ሲናገሩም በመቀጠል በአፋር ክልል ውስጥ የሚገኙ የሀራ መሬት ኃይሎች የተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃት ፈጽመዋል ካሉ በኋላም እነዚህ ተደጋጋሚ ጥቃቶች ተፈጽመው ካሉባቸው ቦታ መካከል ምላዛት፣ አካዛና፣ ጀአዛ፣ ሙጅራትና ገረብ አገው እንደሚገኙ ጠቅሰዋል። እንደ ምሳሌ ባለፈው እሁድ ማለትም ጥቅምት 23 ቀን 2018 ዓ.ም በገረብ አገው ደርባን በተባሉ አካባቢ ትንኮሳ እንደነበሩ ያስታውቅ ጄኔራል ተክላይ ጨምሮ እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ከተሞች እየተቆጣጠሩ እናውቃለን ብለዋል። ነገር ግን ግጭት አያስፈልግም ጉዳዩ ለህዝቦች እናብራራለን በሚል ሀሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከያ እርምጃ እንዳልወሰደ ጠቁመው ራሳችን መከላከል እንችል ነበር ነገር ግን አላደረጉ በማለት ገልጸዋል። የፕሪቶሪያው ስምምነት እስከሚፈርስ ድረስ ለማክበር ቁርጠኛ መሆናቸውን አስታውቀዋል። ሐማስ ካዛኪስታን የአብርሃም ስምምነት ተብሎ የሚጠራው ለመቀላቀልና ከእስራኤል ጋር ያለው ግንኙነት ለማጠናከር መወሰኗን በጽኑ አውግዘዋል። ሐማስ በዛሬ ባወጣው መግለጫ ካዛኪስታን እርምጃ እስራኤል በጋዛ ውስጥ ፍልስጤም ህዝብ ላይ እየፈጸመችው ያለው የዘር ማጥፋት ወንጀል ለማርበስበስ የሚደረግ ሙከራ ሲሉ ገልጸውታል። እስራኤል ዓለም አቀፋዊ መገለልን እየገጠማትና መሪዎቿ በዓለም አቀፍ ወንጀሎች ፍርድ ቤት የጦር ወንጀሎች ተብሎ በተከሰሱበት በዚህ ወቅት መደበኛ ግንኙነት የሚደረግ ማንኛውም እንቅስቃሴ የፍልስጤም ዓላማ እንደ መክዳትና እስራኤል የምትፈጽመውን ዘላቂ ወረራ እንደመሸከ ም ይቆጠራል ሲሉ አጽኖት ሰጥተዋል። እንዲሁም ሁሉም ሀገሮች ከእስራኤል ጋር ያላቸው ማንኛውም አይነት ግንኙነት በአስቸኳይ እንዲያቋርጡ፣ መደበኛ ግንኙነት ፕሮጀክቶች ከመሳተፍ እንዲቆጥቡ አሳስቧል። በተጨማሪም የፍልስጤም ጽናትና ትግል መደገፍ፣ እንዲሁም ነጻና ሉዓላዊ ዋና ከተማ ኢየሩሳሌም የሆነ ፍልስጤም ለመመስረት የሚደረገው ጥረቶችን መደገፍ አስፈላጊ መሆኑን አስምሮበታል።